ኩላሊት ፌል አረገተበረ ክሮኒክ የሆነ ዲሃይድሬሽን ነው። ውሃ መጠጣት ልምድ የለንም። እንደው አሁን ነጮቹ በደንብ አስተምሯቸዋል። ውሃ ከእጃቸው አይለይም። እኛ ግን ውሃ የመጠጣት ባህል የለንም እና ዲሃይድሬትድ ሆነ ኩላሊትህ እየፈለገ ውሃውን አያገኝም። የሰው ልጆች ክፉ ናቸው ብለን ከወጣን ከቤት የሰው ልጆች መጥፎ ናቸው ብለን ከወጣን መንገድ ላይ የምታየው በሙሉ በሺ የሚቆጠር መጥፎ ሰው ነው አንድ ሱፐር ፓወር ኦልማይቲ የሆነ ሁሉን የሚችል አምላክ አለ ብለህ ካመንክ ሲጨንቀኝ ሄጄ እነግረዋለሁ። ምን አጨቃጨቅ ያስተኛ። ስለዚህ ትዳር ለአእምሮ ጤና በጣም ወሳኝ። ትዳር ይኑርህ። ትዳር ካለህ ግን ደስተኛ አድርገው፣ ጦር ሜዳ አይሆን። እንቅልፍን በሙቪ አታበላሽው። እንቅልፍን ለሌላ አንዳንድ ሰዎች ሲሉ ሰማሉ። ሁለት ሰዓት እንቅልፍ ይበቃል ምናምን ሲሉ ሰማሉ። ኢትስ ኖት ራይት። ስትረስን ማኔጅ ማድረግ አለባቸው። ይሄ አሁን አጥንታችን ቢነሳ እዚህ ውስጥ ያለው ግሬ የሆነ የሰውነታችን አካል ብሬን የምንለው አለ። ሴሬብረም ሴሬቤለም፣ ሜዱላ ፓንስ እንደዚህ የሚባለው አንድ እሱ ኢትስ ደ ብሬን ነው። ብሬን ነው ግን ደግሞ ማይንድ አለ። ብሬን ይታያል፣ ማይንድ አይታይም። ብሬን በቢሊየን በሚቆጠሩ ኒውሮን ሴሎች ነው የተሰራው። በትሪሊየን የሚቆጠሩ ደግሞ ሲናፕሶች ወይም ኮኔክሽኖች አሉት። እንዲሁም የኮኔክሽኑ ብዛት ለአእምሮ በጣም በጣም ብሪሊየንስ ይጠቅማል። እና ብሬንና ማይንድ የተለያዩ ናቸው። ለብሬናችንም ለማይንዳችን ማይንድ የማይታየው ግን ይሄ ኢማጂኔሽን ነገሮችን የማይበት ነገሮችን ፐርሲቭ የማረግበት ማስተውልበት፣ ማስብበት፣ ማሰላሰልበት፣ ሜሞሪ ያለበት፣ ኢሞሽን ያለበት ያ ዲፓርትመንት ስተ ማይንድ እና ማይንድ ኬር ያስፈልጋል። አንደኛ ጭንቀት ስትረስ የሚባለውን ነገር ማኔጅ ማድረግ። ይሄ ስትረስ የሚባለው ነገር የኑሮ ጫና ነው እና በጣም የሚጫንህ ነገር ነው እና እሱን በጸሎት በሜዲቴሽን ሪላክስ በማድረግ መጽሐፍ በማንበብ ከጓደኞቻቸው ጋር በማውራት ስትረስን ማኔጅ ማድረግ አለባቸው። አይወድም ስትረስ አምሯችን። አንድ ይሄ ነው ስትረስን አፎይድ ማድረግ። ሁለተኛው ሶሻል ላይፍ እንዲህ ነው፣ ማህበረሰባዊ ህይወት ይኑራቸው፣ ጓደኞች አለው አይደለም? ጓደኞች ጋር ሄደህ ስቀህ ተጫውተህ አዝነህም ከሆነ ነግረሃቸው ስትመጣ ይቀላል። ለአእምሮህ ጥሩ ነው። እንደውም ሁለት ወይም ሶስት ጥሩ ጓደኛ ጥሩ ጓደኛ ያለው ሰው ከፍተኛ በጣም ጥሩ የአእምሮ ጤና አለው ተብሎ ነው የሚታሰበው። ጓደኛ ጥሩ ነው። ቤተሰብህ ጋር ሄደህ መጫወት፣ ጓደኞች ጋር መጫወት፣ ሶሻል ላይፍ ሁለተኛ በልልኝ ማድረግ ያለባቸው። ሶስተኛ እንቅልፍ፣ ጥሩ እንቅልፍ መተኛት፣ እንቅልፍን በሙቪ አታበላሽው። እንቅልፍን ለሌላ አንዳንድ ሰዎች ሲሉ እሰማለሁ፣ ሁለት ሰዓት እንቅልፍ ይበቃል ምናምን ሲሉ እሰማለሁ። ኢትስ ኖት ራይት፣ ሳይንቲፊክ አይደለም። ጥሩ እንቅልፍ መተኛት አለበት። ጥሩ እንቅልፍ ለመተኛት ደግሞ ማታ መብራቱን መቀነስ፣ ልተኛ ስትል መብራቱን መቀነስ፣ ስልክህን ይዘህ አልጋ ውስጥ አለመግባት፣ ሰላሳ ደቂቃ መተኛት ሲቀር ቴሌቪዥኑን ማጥፋት፣ ድምጹን ማስተካከል፣ ከባድ ምግብ አለመብላት፣ ቡና ሻይ ልተኛ አካባቢ ወይም ከዛም ቀድመህ አለመጠጣትና አስበህበት ጥሩ እንቅልፍ መተኛት ለአእምሮህ በጣም ጥሩ ቆንጆን እኔ አስቤበት ነው መተኛ ስተኛ በደንብ አራተኛው ኒውትሪሽን ነው የተመጣጠነ አመጋገብ ምግብ ማስተካከል እና ደግሞ ውሃ መጠጠት እኔ የማደረገውን ልንገርህ ቢሮ ስገባ አዲስ ሁለት ሊትር ውሃ የታሸ እጀምራለሁ ቢሮ ከመውጣቴ በፊት ጨርሰዋለሁ ትክክለኛ ሁን ሌላ ለአንተ የሚባለው ሶስት ሊትር ነው ከሶስት እስከ ሶስት ነጥብ በጣም መብዛት የለበትም። እሱ ደግሞ ኦቨር ሃይድሬሽን ነው። ግን ወንዶች ከ3 እስከ 3 ነጥብ አምስት፣ ሴቶች ከ2 እስከ 2 ነጥብ 5 ውሃ መጠጣት አለባቸው። በቃ ብዙ ነገር ኩላሊታችን ይፈልገዋል፣ ጉበታችን ይፈልገዋል፣ ደማችን ይፈልገዋል፣ ብሬናችን ይፈልገዋል። ውሃ መጠጣት አለባት። ክሬናል ፌለር እኮ ምክንያቶች አንዱ ኩላሊት ፌለር ክሮኒክ የሆነ ዲሃይድሬሽን ነው። ውሃ መጠጣት ልምድ የለንም። እንደው አሁን ነጮቹ በደንብ አስተምሯቸዋል። ውሃ ከእጃቸው አይለይም። እኛ ግን ውሃ የመጠጣት ባህል የለንም እና ዲሃይድሬትድ ሆነ ኩላሊት እየፈለገ ውሃውን አያገኝም። ሌሎች ምክንያቶች አሉ። ያልተቆጣጠርካቸው ክሮኒክ የሆነ የስኳር በሽታ ያልታከመ፣ ያልተቆጣጠርከው ክሮኒክ የሆነ ሃይፐርቴንሽን የደም ብዛት፣ ያልታከምከው ረዥም ጊዜ የቆየ ኩላሊት ኢንፌክሽን ሌላ ፖሊሲስቲክ ዲዚዝ የሚባላል እሱ ለኩላሊት ፌለር የሚያመጡ፣ ሌላው ግን አንዱ ሊስት ተደርጎ የምታገኘው ዲሃይድሬሽን ነው። እና ውሃ መጠጣት በፕሮሰስ ያችን ሁለት ሊትር እኮ ቀስ እያልኩ ቀስ እያልኩ ነው የምጨርሳት፣ በአንድ ጊዜ አይደለም። እና ውሃ መጠጣት ያስፈልጋል። ሌላው ለብሬንህ አልኮል ያስወግዱለት፣ አይፈልግም አልኮል በደሞ ትንሹ ካልሆነ ስካር አይፈልግም፣ ሲጋር አይፈልግም፣ ጫት አይፈልግም። ጫት ካቲኖን የሚባል ስቲሙላንት አለው ውስጡ እና ስቲሙላንት ነው፣ በኋላ ግን ዳዋን ያረጋል። ይሄንን እንትን ማድረግ ያስፈልጋል፣ አቮይድ ማድረግ ለብሬናቸው ሲሉ ለማይንዳቸው ሲሉ አቮይድ ማድረግ። ሌላው አንዳንድ ፕሮፌሽኖች ለሜንታል ኢልነስ ያጋልጣሉ። አሁን ለምሳሌ የሕክምና ሙያ ሐኪሞች በጣም ስትረሰ፣ ብዙ ነገር ስታይ ነው የምትለው። የሐኪሞች ሙያ፣ ዳኞች፣ ጠበቆች ሚሊተሪ ፐርሰኔል ጦር ውስጥ ያሉ ሰዎች፣ የእሳት አደጋ ሰራተኞች፣ እነዚህ ልዩ ኬር ያስፈልጋቸዋል። እዛ ሰባተኛ ለአእምሮ የሚያስፈልግህ ነገር ደስተኛ ትዳር፣ ትዳር ይኑርህ። ትዳር ካለህ ግን ደስተኛ አድርገው፣ ጦር ሜዳ አይሁን። ያው ያዩን የለ ትዳራችሁን ጦር ሜዳ አታድርጉት። ደስተኛ ትዳር፣ ኮንፍሊክት ካለ ሪዞልቭ ተደርጎ ባል ከቤቱ ሲወጣ ተበሳጭቶ አይወጣ። ካለ እኮ ተበሳጭቶ አይወጣ። መንገድ ላይ ጠዋት ብቻውን የሚያወራ ሰው እይኮታ መኪና እያለ ቤት ተጣልቶ ወጥቷል። ሚስትም አትበሳጭ፣ አትታመን፣ ማድያትም አታውጣ። ትዳር ካለ ሰላማዊ ይሆን ደስተኛ ይሆን። ስለዚህ ትዳር ለአእምሮ ጤና በጣም ወሳኝ ነው። ትዳር ውስጥ በጣም ብዙ ችግር ካለ ለአእምሮ ጤና ችግር ያመጣል። ትዳሩ ደስተኛ ከሆነ ትዳሩ ደስተኛ የሆነ ሰው እኮ ቤቱ ሲገባ እኮ ገነቱ ነው። አንዳንድ ትዳሮችን አይቻሉ። ቤት ሲገባ አባትየው ገነት ገባ ማለት ነው። እሷም እንደዚሁ ቤቷ ትዳሯ ገነት ነው። ለአእምሮ ጤና እሱ በጣም ያስፈልጋል። ሌላው ትንሽ ኤክሰርሳይዝ መስራት። ትንሽ ኤክሰርሳይዝ ወክም ቢሆን ምንም ቢሆን እንዳቅም እንዳቅም ስትረች ማድረግ ወክ ማድረግ፣ ጂም መሄድ ከሆነ ጂም ኤክሰርሳይዝ ይጠይቃል። ዘጠነኛው ፖዚቲቭ ቲንኪንግ ነው። ቀና አድርገው አመለካከት ከቤት ስወጣ እኔ ፖዚቲቭ ሆኜ ለመውጣት እሞክራለሁ። የሰው ልጆች ክፉ ናቸው ብለን ከወጣን ከቤት የሰው ልጆች መጥፎ ናቸው ብለን ከወጣን መንገድ ላይ የምታየው በሙሉ በሺህ የሚቆጠር መጥፎ ሰው ነው። ማይንድ ውስጥ ነው ያለው። እኔ ከቤት ስወጣ ምንድን ነው የማደርገው? የሰው ልጆች የሚወደዱ ናቸው መልካም ናቸው። ሰይጣን እንትን እያደረጋቸው ነው እንጂ የሚወደዱ ሂውመን ቢንግስ እኮ እግዚአብሔር የፈጠራቸው ድንቅ ናቸው ብዬ ሳይ መንገድ ላይ የማያቸውን ሰዎች ሁሉ ወዳቸዋለሁ ሁሉ ወዳቸዋለሁ። መኪና እየነዳሁ እኔ ጠዋት ኩስትርትር ብዬ ጭፍ ንግ አርጌ አደል ምንደው እስማይል እያረግኩ ምናምን ሰላም ሲ ሰላም እያልኩ አት አትሊስት ለምን እስማይል አንሰጣቸውም? ዩኒፎርም የለፍበሱ ልጆች ሰላም ይለሃል ሰላም ብለሃቸው እስማይል አድርጋቸው ምናምን ብትሄድ እና ፖዚቲቭ ቲንኪንግ ለሜንታል ጤና በጣም ይረዳል መጨረሻ አስረኛ ሀይማኖት ሀይማኖት በጣም ይረዳል የትኛው ክርስቲያኒቲ ይሁን ኢስላም ይሁን ጁዳይዝም ይሁን በተለይ እነዚህ አብርሃሚክ ሪሊጅንስ ለመሰለ አንድ ሱፐርፓወር ኦልማይቲ የሆነ ሁሉን የሚችል አምላክ አለ ብለህ ካመልክ ሲጨንቅ ሂጅ እነግረዋለሁ ምን አጨቃጨቀኝ እንደዚህ ሆኗል እንደዚህ ሆኛለሁ ና ጨንቆኛል ብዬ እነግረዋለሁ ከዚያ ከአእምሮ ላይ ሪሊፍ ያመጣል። እና ደሞ የሚያስጨንቃችሁን በእርሱ ላይ ጣሉት ስለሚል ቃሉ ሄደህ በጸሎት ትነግረውና ታርፋለህ። ስለዚህ ሃይማኖት፣ በነገራችን ላይ ሃይማኖት ያላቸው ሰዎች ከሌላቸው የተሻለ የአእምሮ ጤና አላቸው፣ ረዥም እድሜ ይኖራሉ፣ የተሻለ ጤንነት አላቸው፣ የተሻለ ደስተኞች ናቸው ተብሎ ይታመናል። እነዚህን በማድረግ ይሄ ማይንድ ኬር ነው። ይሄን አሁን የሰሙት ሰዎች ተመልካቾቻችን እነዚህን ነገሮች ደግመው ሰምተው ፕላይ ያድርጓቸው።